በትግራይ ክልል የተፈጠረው ቀውስ በከፍተኛ ደረጃ ተባብሷል። በህወሀትና በጠቅላይ ሚኒስትር አብይ አህመድ መካከል ግጭት ተፈጥሯል። ትግራይን ለአዲስ ትውልድ ለማሸጋገር ያለመ የትጥቅ ትግል ተጀምሯል። በመጽሔታችን ሰፋ ያለ መረጃ ይዘነበታል። ፋኖ በመረጣቸው የአውሮፓ ሀገራት ሊደራደር ነው ተብሏል። ኢሰያስ አፈ ወርቂ ላይ በአስመራ ቤተመንግስታቸው ላይ የመፈንቅለ መንግስት ሙከራ ተደርጎባቸዋል ተብሏል። ይህ በየዕለቱ ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ የዜና መጽሔታችን ነው። ዛሬ በእንግድነት ወደ ቤታችን የመጣችሁ እንኳን ደህና መጣችሁ ብለናል። ሰብስክራይብ በማድረግ ደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ላይክና ሼርም አይረሳ። ወደ መጽሔታችን እንለፍ። ላለፉት ሰባት ዓመታት ሰላም የራቀው ትግራይ ክልል አሁንም አሳሳቢ ሁኔታ ውስጥ እንደሚገኝ መረጃዎች ያመላክታሉ። በጊዜያዊ አስተዳደሩና ና በህወት መካከል የነበረው ልዩነት ወደ ግጭት መለወጡ የሚታወስ ነው። አሁንም በደብረ ጽዮን የሚመራው ህወሀት ከፌዴራሉ መንግስት ጋር ግጭት ውስጥ ገብቷል። በክልሉ ያለውን ግጭት ሻቢያ ከመሃል ሆኖ በማቀጣጠል ላይ እንደሚገኝ መረጃዎች አመላክተዋል። በአዲግራት ከተማ የሻቢያ ወታደሮች ጥቁር ጭንብል በመልበስ የጊዜያዊ አስተዳደሩን ቢሮ በመውረር የከተማ ከንቲባውን አፍነው መውሰዳቸውን የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት ዘግቧል። በህወሀት መፈንቅለ መንግስት የተደረገባቸው የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳን ቢሆን የህወሀት ከፍተኛ አመራሮች ከሻቢያ ጋር ግንኙነት አላቸው ማለታቸው የሚታወስ ነው። አቶ ጌታቸው ረዳን ማን ይተካል የሚለው ጥያቄ ከፍተኛ የሆነ ውዝግብን ፈጥሯል። በፌዴራል መንግስቱና በህወሀት መካከልም ከፍተኛ የሆነ መቃቃርን የፈጠረ ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ ጥቆማ እንዲሰጥ መጠየቃቸውን ተከትሎ የህወሀት የፌዴራል መንግስት የፕሪቶሪያም ስምምነት እየጣሰ ነው፣ የተናጠል ውሳኔዎችን እያሳለፈ ይገኛል ሲሉ ትላንት መጋቢት 17 2017 ዓ.ም ምረት ማታ ላይ ባወጣው መግለጫ ተቃውሟል። ከሰላም መንገድ ላለመውጣት የሚቻለንን ሁሉ እንደምናደርግ ማረጋገጥ እንፈልጋለን ብለዋል። በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም ሲል የኮነነው መግለጫው የኢትዮጵያ መንግስት የስምምነቱን መንፈስና ይዘት ወደ ጎን በመተው ተገቢ ያልሆኑ ህጎችን ብቻውን እየወሰነ ለመሄድ እየሰራ ይገኛል ብሏል። ህወሃት በመግለጫው ተጥሷል ብሎ ከጠቀሳቸው ጉዳዮች መካከል ትላንት መጋቢት 17 2017 ዓ ም ጠቅላይ ሚኒስትር አብይ አህመድ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ለመሾም የጥቆማ ጥሪ ማቅረባቸውን የተመለከተው ይገኝበታል። ሌላኛው በስምምነቱ አንቀጽ 3 የተፈራረም ነው፣ የጥላቻ ፕሮፓጋንዳ የሚዲያ ስራዎችን መከላከልን ጠቅሶ መንግስት ጥሶታል ብሏል። እነዚህ ግልጽ ግዴታዎችን በመጣስ የኢትዮጵያ መንግስት ትግራይን ህልውና የሚፈታተኑ ሁኔታዎች እንዲፈጠር መስራት ከጀመረ ብዙ ጊዜያቶችን አስቆጥሯል ሲል ገልጿል። ብዙ ሀብት በማፍሰስ እየተረባረበም ይገኛል ብሎ ኮንኗል። ህወሓት በተጨማሪም በኢትዮጵያ መንግስት የሚተዳደሩ እንደ ነዳጅ የመሳሰሉ ሸቀጣሸቀጦች ወደ ክልሉ እንዳይገቡ ከልክሏል ሲል በመግለጫው የገለጸው ህወሓት በትግራይ የሚካሄዱ ህይወት አድን ስራዎች እንዲቆሙ በመደረጉ በትግራይ ተወላጆች ህይወትና ኑሮ ላይ መጫወትና መቀለድ ቀጥሏል ሲል ተችቷል። የትግራይ ህዝብ በአሁኑ ሰዓት የተመረጠ መንግስት ሊኖረው በተገባ ነበር ያለው ህወሀት፣ ነገር ግን የኢትዮጵያ መንግስት በፕሪቶሪያው ስምምነት አፈጻጸም ዙሪያ በተመለከተ የፖለቲካ መታመስ እንዲፈጠር በመስራቱ እውን ሊሆን አልቻለም ሲል ገልጿል። ይሁን እንጂ ባለፈው መግለጫ የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ክልሉ ወደ ምርጫ እንዳይሄድና ጊዜያዊ አስተዳደሩ ፈርሶ በህግ የተመረጠ መንግስት እንዳይኖር ያደረገው ህወሀት እንጂ የፌዴራል መንግስቱ አይደለም ማለታቸው የሚታወስ ነው። ህወሀት ከፌዴራሉ መንግስት ጋር በቅርቡ መወያየቱንና የጊዜያዊ አስተዳደሩን ፕሬዝዳንት ለመቀየር መስማማቱን በአቶ ጌታቸው ረዳ ምትክ ሌተናንት ጀኔራል ታደሰ ወረደን ፕሬዝዳንት እንዲሆኑ ሐሳብ አቅርቦ መንግስትም ተቀብሎት ስምምነት ላይ መደረሱን በመግለጫው አስታውቀዋል። ይሁን እንጂ ስምምነቱን ወደ ጎን በመተው በጠቅላይ ሚኒስትር የተላለፈው የፕሬዝዳንት ጥቆማ ጥሪ ፕሬዝዳንት የመሾም ስልጣንን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚመስልና የፕሪቶራም ስምምነት የሚጥስ አካሄድ በመሆኑ ተቀባይነት የለውም ሲል ተችቷል። በፌዴራል መንግስት በኩል የክልሉን ህዝብ ሰላም የሚያምሱ ሰፊ እንቅስቃሴዎች እየተተገበሩ ናቸው ያለው መግለጫው የትግራይ ሰራዊትና አመራሩ ላይ በመንግሥት ተቋማት በበሬ ወለደ እየተወነጀሉ ነው ሲል ጠቅሷል። የኢትዮጵያ መንግስት በግልጽ ከሚታዩ ህዝብን የሚጎዱ ሁከትና ግጭት ከሚፈጥሩ ተግባራቶች ተቆጥቦ ዘላቂ ሰላምና መረጋጋት በሚያረጋግጡ ተግባራት ላይ እንዲያተኩር ጥሪ አቅርበዋል። ጠቅላይ ሚኒስትር አቢይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ለመሾም ህዝቡ በኢሜይል ጥቆማ እንዲሰጥ መጋቢት 17 2017 ዓ ም በትግርኛ ባስተላለፉት መልእክት መጠየቃቸው ይታወቃል። ጠቅላይ ሚኒስትር ዶክተር አቢይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን የመሾም ስልጣን በሕግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ሲሉ ገልጸዋል። በዚህም ህዝቡ በኢሜይል ጥቆማ ይላክ ሲሉ ጠይቀዋል። የትግራይ ህዝብ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደሩን ዓላማዎች በብቃት ይፈጽማሉ የምትሏቸውን፣ የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በኢሜል ለጠቅላይ ሚኒስትር ጽህፈት ቤት ጥቆማ እንድትሰጡ እንጠይቃለን ማለታቸው ይታወሳል። ይህ በእንዲህ እንዳለ ህወሓትን ከሥልጣን ለማውረድ የትጥቅ ትግል መጀመሩን ለማወቅ ተችሏል። ትግራይን ለአዲስ ትውልድ ለማሸጋገር ያለመ የትጥቅ ትግል ተጀምሯል ተብሏል። ራሱን የትግራይ መከላከያ ሰራዊት ቲዲኤፍ ብሎ የሚጠራው ታጣቂ ኃይል ከፍተኛ አዋጊዎችና ታጣቂዎች የትጥቅ ትግሉን እየተቀላቀሉ እንደሚገኙ መረጃዎች ያሳያሉ። የእውነት ፓርቲ አመራር ህወሀትን ለማስወገድ የተጀመረውን የትጥቅ ትግል እንቅስቃሴ እንደተቀላቀሉም ተሰምቷል። ከአርሚ 26 ከአርሚ 43 ከአርሚ 44ና ከአርሚ 77 የተውጣጡ የታጣቂ ቡድን አባላት ሙሉ ትጥቃቸውን ይዘው በመጥፋት የትጥቅ ትግሉን መቀላቀላቸውን ለማወቅ ተችሏል። በተያያዘ መረጃም በትግራይ ክልል ከ1.2 ሚሊዮን በላይ ተማሪዎች እስካሁንም ወደ ትምህርት ገበታቸው አልተመለሱም ተብሏል። በትግራይ ክልል ሙሉ በሙሉ የወደሙና ወደ ስራ ያልተመለሱ ትምህርት ቤቶች መኖራቸውን የክልሉ ትምህርት ቢሮ የኮሚኒኬሽን ዳይሬክተር አቶ ስዩም ሀጎስ ተናግረዋል። በተጨማሪም ምዕራብ ትግራይ እና በሌሎች ኃይሎች ቁጥጥር ስር ባሉ ትምህርት ቤቶችም ትምህርት ለማስጀመር እንዳልተቻለ የገለጹት ዳይሬክተሩ እንደ ዕቅድ ወደ ትምህርት ገበታ ለመመለስ ከታሰበው 2.45 ሚሊዮን ተማሪዎች ውስጥ እስካሁን ወደ ትምህርት መመለስ የተቻለው 1.2 ሚሊዮን ያክል ተማሪዎችን ብቻ መሆኑን ገልጿል። ከዚህም ውስጥ ባለው ችግር ምክንያት ትምህርታቸውን የሚያቋርጡ ተማሪዎች ቁጥርም ከፍተኛ መሆኑን ተናግረዋል። በመጠለያ ጣቢያዎች ውስጥ የሚገኙ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ ቢሞከርም ባለው የምግብ አቅርቦት ችግርና በሌሎች ተደራራቢ ጫናዎች ምክንያት ታዳጊዎቹ ለልመናና ለቀን ስራ እየተዳረጉ በመሆኑ ጥረቱ አስቸጋሪ ሆኗል ብለዋል። በመጠለያ ውስጥ ያለውን የእርዳታ አቅርቦት የሚፈልገውን ያህል ባለመሆኑ ወላጆችም ሰርተው ልጆቻቸውን ማስተማር የሚችሉበት ሁኔታ ላይ ባለመሆናቸው በተለይም እድሜያቸው ለትምህርት የደረሱ ሕፃናት ምግብ ለማግኘት ወደ ልመና ይሰማራሉ ሲሉ ተናግረዋል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት ብቻ ከ78 ሚሊዮን በላይ ሕፃናት ከትምህርት ገበታ ውጪ መሆናቸውን መግለጻቸው ይታወሳል። ወደ ሌላኛው መጽሔታችን ክፍል ስንሻገር ወደ አማራ ክልል ይወስደናል። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲያደርጉ መንግስት ፈቃደኛ ነው ተባለ። በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮችን እንዲያደርጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታውቋል። የምክር ቤቱ ሰብሳቢ የሆኑት ያየ ይራድ በለጠ ምክር ቤቱ ሁለት ዓመት ሊደፍን የተቃረበው የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁሉም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ተናግሯል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኛነት መታየቱን ገልጸው፣ የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታዎች እንዲፈጠር ዝግጅቱን በተደጋጋሚ ገልጿል። በፋኖ ወገኖችን በኩል በምናደርጋቸው ግንኙነቶች ድርድርና ውይይት እንደማይጠሉ ነግረውናል ብለዋል። አንደኛው ሌላኛውን የአለማመን አዝማሚያ ለውይይት ያደረግነውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመንን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮችን እንዲያደርጉ መንግስት ፈቃደኛነቱን ማሳየቱን ጠቁመዋል። ይህን አስመልክቶ ከአብዛኛዎቹ የፋኖ ታጣቂዎች ጋር ውይይቶችን እንዳደረጉ የገለጹት አቶ ያየ ይራድ ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውን አመላክተዋል። ትላንት አመሻሹን በኢሰያስ አፈ ወርቂ ላይ መፈንቅለ መንግሥት ሙከራ መደረጉን የደህንነት መረጃው ምንጮች ገለጹ። ላለፉት ሰላሳ ዓመታት ኤርትራን ያለምንም ተፎካካሪ ፓርቲ ለብቻቸው የመሩት አዛውንቱ ኢሳያስ አፈወርቂ ትላንት በመከላከያ ሰራዊታቸው የተወሰኑ ሹማምንቶች የመፈንቅለ መንግስት ሙከራ ተደርጎባቸው መክሸፉን የደህንነት ምንጮች አረጋግጠዋል። መፈንቅለ መንግስቱ የተሞከረው አስመራ በሚገኘው የፕሬዝዳንት ኢሳያስ ቤተ መንግስት ሲሆን ኢሰያስ ቀድሞ በደረሳቸው መረጃ መሰረት የተኩስ ልውውጥ ሳይደረግ ሁሉንም መፈንቅለ መንግስት ለማድረግ ሲንቀሳቀሱ የነበሩ የመከላከያ ሰራዊታቸውን ሹማምንቶችና በስራቸው የሚገኙ ወታደሮችን በቁጥጥር ስር ማዋላቸውን ለማወቅ ተችሏል። ውድና እየተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው መጽሔታችን በዚህ አብቅተዋል። ጥበብ ሚዲያ በጋዜጠኞች የተመሠረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጠይቃለን። ለነበረን ቆይታ በድጋሜ እናመሰግናለን። ሰላም